መጀመሪያ ሊይዝ ያሰበ ሰው ከእናንተ ትንሽ ምክንያት ይፈልጋል። በዛ ምክንያት ተንተርሱ ከእናንተ ይላያል። ቢገባ አቅኖሮ ለጋሽዬ ንቀት ነው እያሳያለው። ምንድን ነው የመልከስከስ በጣም እየተልከሰከስክ ነው። ሥነ ሥርዓት ይኖርክ ምን አይነት ጭንቅላት እንዳለ አላውቅም። ወይ አይምሮክ ተደፍኗል፣ አይምሮክ ተደፍኗል ሆኖ ማሰባቀቷል። ህሊና የለህም አንደና ከሌላ ሐኪም ቤት ሂድ። ሐኪም ቤት ሄደህ ተመርበር፣ ህሊና ከሌለህ ማለት ነው የህሊና ሐኪሞች አሉ። ሄዶ ያክሟል። ባለትዳር ማሩስ ገብተች ምንድነው ያጃጀለሽ? ሁሉ ስር የሆነ ስር እግሩግሩ ስር አልፋታ ስነ ስርዓት ነው አንተ ሚስተር ጉዞና ልትወልድ የደረሰች ልጅ እያለች እንዴት ነው ከሴት ጋር ብትርመጠመጠው ቁርጥዳትንም እንደ አንተ ጅል አትጃጃሉብን፣ ጅሎች። ሰው አስቡ ውስጥ እንደ ሰው እንደ ከብት አታስቡ። ሰላም ሰላም ሰላም ሰላም ቤተሰቦች እንዲናችሁ አለው። እግዚአብሔር ይመስገን። እናንተ በያላችሁበት በሰላማችሁ ብዝት ይበልኝ። ዛሬ እንግዲህ ሰዎች ተመልሼላችሁ ወደ እናንተ መጥቻሉ። ጠፍቻሉ። የተወሰነ ቀናቶች ውስጥ ጠፍቻለ፣ ወደ እናንተ አልመጣሁም። አንዳንድ ሰዎች መደውሉ ሰዎች ነበራችሁ ያላነሳውላችሁ ጥሩ ሙር ላይ ስላልነበርኩኝ ነው። ብዙ ሰዎች እየደወላችሁ ነበር ጓደኞቼ፣ እንዲሁም እንደዚህ ኮሊንስም ከናንተም ከብዙ ሰው እየተደወለልኝ ነበር እና ያላነሳውላችሁ ትንሽ ያለሁበት ሁኔታ ጥሩ ስላልነበረ ነው ያላነሳውላችሁ። እና በጣም በጣም ይቅርታ ማለት እፈልጋለሁ። የሆን ነገር እናንተ ምናምን አስከፍታችሁኝ ወይም ደግሞ እናንተ የሆን ነገር አድርጋችሁኝ አይደለም በዚ አጋጣሚ ማስረዳት ፈልገው ነገር ቢኖር ምን ነገር አደረጋችሁ አይደለም። ትንሽ ያለሁበት ሁኔታ ጥሩ ስላልነበረ ነው ያላነሳሁላችሁ እና እንዴት ናችሁ እያላችሁ በተደጋሚ ሰላማችሁ ብዝት ይበልልኝ። ዛሬ ወደ እናንተ ተመልሻለሁ። ያው እንደሚታወቀው ያለሁት ቡታጀራ ነው። ቡታጀራ መጥቻለሁ። አዲስ አበባ ነበርኩ። ትላንትና ማታ ነው ወደ ቡታጀራ የመጣሁት። እንግዲህ ያለው ነገር ታቁታላችሁ ብዬ አስባለሁ። ስለ አብርሽና ስለ ሩታ ግን ስለ ራሴ ደግሞ ያለው ነገር ትነግራችሁ ከቤዛ ጋር ተጣልተን ነበር። እናንተ ጋር ቪዲዮ ያቆም ነው በውስጥ መስፈረታም ብዙ ነገር እየሰራው ነበር፣ ብዙ ነገር ያደረኩኝ ነበር። አንዳንዴ ሁሉም ነገር ቪዲዮ ላይም መውጣት የለበት። እኔም ደግሞ መቅረጽም አልቻልኩኝም ነበር፣ ወደ እናንተ ማድረስም አልቻልኩኝም ነበር። ምክንያቱም አጠገቤ ሌላ ረዳት አልነበረኝም። ያው ረዳት ስላችሁ ካሜራ የሆነ ሰው አልነበረም። ብቻዬን ነበርኩ ሁሉም ነገር እየተጋፈጥኩ የነበረው ማንም ሰው ማስቸገር ስላልፈለኩኝ፣ ማንም ሰው ሁሉም ሰው የራሱ ሁኔታ ስላለበት ያለው ነገር ደግሞ ታውቃላችሁ፣ እና እኔም በመሀል ተጨምሬ ውካታ ወይም ደግሞ ሌላ ግርግር መፍጠር ስላልፈለኩኝ ብቻዬን ነበርኩ ሁሉም ነገር እየተጋፈጥኩ የነበረው። ምን ልበላችሁ ከአቅሜ በላይ ሆነ ሁሉም ነገር። እኔ እንጃ አይ ዶ ኖ ማቆ ነገር አይ ቤዛ ትክክልናት። ግን ያው እኔ መረዳት ነበረበት፣ ምክንያቱም የወንድሜ ህይወት ነው እየተበላሸ ያለው። እስከ ፍርድ ቤት ደርሰዋል። እናንተም በእኔ ቦታ ሆናችሁ የምታስቡት ነገር ቢኖር ነው መገናዘብ ከቻላችሁ። ፍርድ ቤት ቆሟል ሊለያኝ ነውና እኔ ዝም ካልኩ የኔ ወንድሙ ካልተሯሯጥኩ ማን መቶ ይወራጣል? ወይ ሲፋቱ ደስ ብሎኝ በቃ የእነሱ ነገር ለቅቁ፣ የራሴን ህይወት እንትን ማለት ነበረብኝ። አይ ደግሞ እንደዛ አልችልም፣ ምክንያቱም ወንድሜ ነው በወንድሜ ነው እና ከጭካኔ ነው ማድረስም አልፈልግም። እሱም እንደዛ ማድረግ ስለማይችልም ማለት ነው እያደረኩት ያለው ነገር። ያው ከቤዛ ጋር ሰላም ነበርኩ፣ ምንም ሌላ ነገር የለም፣ ምንም ነገር የለብን እና ወታጀራ ነበር ለመስቀል እና ቶሎ መመለስ እንፈልግ ነበር። ደርሶ መልስ ነበር የፈለኩት ፋሚሊን አናግሬ ቶሎ እንመለሳለሁ ብዬ ነበር ያሰብኩት፣ ግን እዚህም ፋሚሊ ማስቀረኝ አንዳንድ ነገሮች እያወራን ብዙ ነገር እያወራን እዚሁ አስቀሩኝ። ሌላው ነገር ደግሞ ያብርሽም አለ የሩታም ነገር አለ። እነሱንም ለማግኘት ሞክሬ ነበር። ያው ቪዲዮ ላይ አይታችኋል። ከሩታ ጋር ቢያስባሉ ለማናገርና ለመጠየቅ ሞክሬ ነበር ድጋሚ አንድ ላይ እንዲሆኑ፣ ሩታም እንደማይሆኑና አስረግጣ ነግራኛለች። በሰዓቱ ብዙ ነገር ፈጥሬ ያለው ብዙ ነገር ተመላቹ በላይ። ድጋሚ ደግሞ ወደ አዲስ አበባ ሲሄድ በጣም ናፍቃኝ ነበር ሲሄድ፣ ምክንያቱም ከተገናኘን ስለቆየ በጣም ናፍቃኝ ነበር ሲ ደግሞ ያንን ነገር ማግኘት አልቻልኩኝም። አንደኛ ከወንድ ጋር ነው የመጣችው። እውነተኛ ነገር ደሞ ከወንድ ጋር መምጣቷ ብቻ ሳይሆን አልፈልገም ከሁን በኋላ ምናም ነገር አለችኝ። እሷ ትክክል ናት፣ ግን ደግሞ እኔን ደግሞ መረዳት ነበረባት። አሁን ቤዛ ጥፋተኛ ናት ወይም ደግሞ ቤዛ እኔን ጎድታኛለች፣ ይሁን ነገር ማለት አልፈልግም እና እኔ ግን መረዳት ነበረባት። ያለውበት ሁኔታ ያለበት ነገር ላይ ያንተ ገንዘባ ኦኬ፣ ሶኪ ለዚህ ነው እንደ ምናም ብላ መረዳት ትችል ነገር መረዳት አልቻለችም። ብቻ ፈለገችው ብቻ ሊሄድ ያሰበሰው ትንሽ ነው። ሊሄድ ያሰበሰው ትንሽ ምክያት እና እኔ ብዙ ነገር ሞክሬአለሁ። ኢቨን እስከ ቤተሰቦቿ ድረሴ አድራሲ እንጂ ተንበርክኬ ይቅርታ ጠይቄ ብዙ ነገር ቤዛን እንደማፈቅራት ቤዛን እንደምወዳት፣ አሁን ላይ መለየት እንደማፈልግ ከእሷ ብዙ ነገር ነገር ያቸው ቤተሰቦቿም እንደማይሆን ነው የነገሩኝ። እና ይህን ነገር መቅረጽ ስላልቻልኩኝ ነው ወደ እናንተም ያላደረስኩላችሁ። እና ምንም ማድረግ አልችልም። የቻልኩትን ሁሉ ነገር እየሞከርኩ ነው። አሁንም ቤዛ ጠገቢ ብትሆን አንድ ላይ ብንሆን እኔ በጣም ደስ ይለኛል፣ ከምላችሁ በላይ በጣም ነው ደስ ይለኝ። እሷ ግን እየመለሰችልኝ ያለው መስ ብዙ ትንሽ ደስ አይልም። እና አሁን ላይ ጥሩ ሁኔታ ላይ እየተገኘው አይደለም ምን ትንሽ አመመኝ ብሎ ነበር ታሞ ነበርና ያው አስታውቃለሁ ብዬ አስባለሁ ምናልባት። እና ምን እንደምላችሁ እራሱ አላውቅም። ቤዛ ግን ይሄንን ቪዲዮ እያየሽው ከሆነ እኔ አሁንም በጣም የምሞት በጣም ማክበር ላንቺ ትልቅ የሆነ ክብር አለኝ እና አጥፍቻለሁ፣ በጣም ይቅርታ። አንዴም፣ ሁለቴም፣ ሦስቴም ይቅርታ ጠይቄያለሁ እና የምትረጂኝ ከሆነ የምትወጂኝ ከሆነ እኔ እና አብረን እንሆን አብረን ላይፋችንን ቀጥል። ይሄ ነው ምንሽ ብዙ ነገር ብዬሻለሁ። ቤት ድረስ መጥቼ በቤተሰቦችሽ ፊት ፍት እንደዛ ሰውን አይተሽኛል ባልወድሽ ኖሮ ይሁን ነገር አንቺን እንትን ባልልሽ ኖሮ እንደዛ እስከ ቤተሰቦችሽ ድረስ ሂጄ ያውኑ ነገር አልፈጥርም ነበር እና ስለምወድሽ ነው። ይሄን ደግሞ መረዳት ከቻልሽ ተረድተሽኝ እንደ በፊታችን አብረን ብንሆን ከቻለን አብረን ብንሆን እኔ በጣም ደስ ይለኛል። እና ቤዛዬ ተረጄ እና አብረን ይሄን ነው የምለው። ምንም የምለው ነገር የለም ሌላ። እና ቤተሰቦች እንግዲህ ያለው በዚህ ቀናቶች ውስጥ የጠፋሁት ለዚህ ነው። ፈልጌው አይደለም የጠፋሁት፣ በጣም እየተሯሯጥኩኝ ነበር ነገሮችን ለማስተካከል በጣም ከመላችሁ በላይ እየተሯሯጥኩ ነበር። ደግሞ ብቻዬ ነበርኩኝ። ማንንም ማስቸገር ስላልፈለግኩኝ ብቻዬ ነበርኩኝ የተሯሯጥኩት የነበረው ያው አብረሽም ያለበት ሁኔታ ታውቁታላችሁ እና ብቻዬ ነበር እየተሯሯጥኩ የነበረው ግን አልሆነም። ቤዛን ምናልባት በውስጥ መስመር ብታወራት ካላችሁ ሰዎች እባካችሁ አሁንም ጠይቁልኝ። አብረን እንድንሆን ፈለገው ጠይቁልኝ። ከዚህ በላይ ስለ እሷ ማውራት አልፈለግም። ምክንያቱም እነዚህ ቀናቶች ሙሉ በጣም ስለፋና ስንከራተት ነበርኩ፣ ከመላችሁ በላይ በጣም ከመላችሁ በላይ ማለት። ብቻ ስትንከራተት ያለው ስሜት ታቁታላችሁ ወይ ደሞ አፍቅራችሁ ታቁሱት ፍቅረኛችሁ ሲለያችሁ ማለት ስሜት እንዳለው ታቁታላችሁ ብዬ አስባለሁ። ምክንያቱም የደረሰበት ሰውን ህመም የሚያውቀው ያልደረሰበት ሰው ከዚህ በላይ ምንም ማለት አልፈልግም። ዛሬ ተመልሼላችሁ መጥቻለሁ እንግዲህ ምክንያቱም ከእናንተ መጥፋት ስለማልፈልግ ነው ዛሬ የመጣሁት እንጂ የመምጣት ሙዱም አልነበረኝም። ብዙም ደስ አላለኝ ወላላረ ቪዲዮውን እንደዚህ ብዬ ብጀምር፣ ደስ በሚል ቪዲዮ ብጀምር በጣም ደስ ይለኝ ነበር፣ ግን ማድረግ አልቻልኩኝም። እናንተ በጣም ይቅርታ ማለት ፈልጋለሁ። ሌላው ደግሞ እዚህ ከመጣሁ በኋላ አብርሽን እስካሁን አላገኘሁትም። ምን ኢደን ቪዲዮ እያየኸው ከሆነ በጣም እንጂ ተልከሰከስክ ነው። ምን አይነት ነገር እያደረክ እንደሆነ የገባክ አይመስለኝም። በጣም ተልከሰከስክ፣ ሲበዛ ተልከሰከስክ። እኔ ጥሩ ልጅ አድርጌ ነበር እስከዛሬ ማውቀን። ወንድሜ ጥሩ ልጅ ነው ብዬ ነበር ለሁሉም መሰከረው ለሰው አሳይ፣ ለተቸገረ የሚረዳ ለቤተሰቡ ቤተሰቦቹን የሚያከብር። አሁን ግን ይሄን ነገር እያየሁብህ አለ። ለቤተሰብም ንቀት ነው እያሳያለሁ። ቢገባህ ኖሮ ለጋሽዬ ንቀት ነው እያሳያለሁ። ስለዚህ ምንድን ነው ይሄ መልከስከስ? በጣም እየተልከሰከስክ ነው። ስነ ስርዓት ይኑርህ። ስነ ስርዓት ያዝ። በአንተ የመጣው ብዙ ሰው እየተከፋ መሆኑን ታውቃለህ። ብዙ ሰው እየተጎዳ መሆኑን ታውቃለህ እና ይህንን

አንተ ደሞ ይበቃ በጣም ተጃጃል እያየሁህ ነው እኮ ምን አይነት ባለትዳር የሚያደርገው ነገር አለ እያደረክ ያለው እወዳታለሁ አፈቅራታለሁ መለየት አልፈለግም ከሷ ትላለህ እያደረክ ያለው ነገር ግን ምንም ትክክል አይደለም በቃ ስነ ስርዐት ያዝ ካመመህ ቤት ሄደህ ተመርመር ሌላ እዚች ጋር ሌላ ሽዋ አታሳይ እንዴ ደግሞ ምንድነው እያደረግሻለች ሰለሽ ስነ ስርዐት ያዥኝ እስካሁን እንደዚህ ተናግድሽ ላላቅ እችላለሁ፣ ግን ስነ ስርዓት ያጣሽ ሴትነትሽን እያጣሽ ነው። ሴት ልጅ ክብሯ ስትጠብቅ ነው ደስ የሚለኝ። ክብር አትጪ፣ ክብርሽን እያጣሽ ነው። እሺ ሄርሜላ የምትባይልሽ ክብርሽን እያጣሽ ነው። እና ክብርሽን ይዘሽ ብትኖሩ ይሻልሻል። እንድናገር ደግሞ አታድርጊት። በቃ ይበቃሻል። ባለትዳር ማሩስ ከብተሽ ምንድነው ያጃጀለሽ? ምንም ትትበት ነው ነጭ እርምትመት ያርመጠምጥሻል እንዴ? ምንድነው ያርመጠምጥሽ? ሩም ስር የሆነ ስር እግሩ እግሩ ስራ አልፋታም። ይሁን ስነ ስርዓት ያጅ ልጅ የተከበረ ባለ ትዳር አይደል? ስለዚህ ሴት አለም ያስፈልገዋል። ሩታ እንጂ ከሩታም ከተለያየም ይለያይ። አሁን ግን ሴት ያስፈልገው። ስለዚህ ስነ ስርዓት ይኖርሽ፣ አትርመጥ። ይሄ ሌላ ነገር እንዳወራ አታድርጊ። በጣም ስለታገጽኩሽ ነው እንደዚህ ማወረሽ። ምክንያቱም ከአንድም ሁለቴ አድናቂ ነኝ ብለሽ ነው የመጣሽው። ሶ አድናቂ ሞልቷል። ሁሉም አድናቂ አድናቂ የሆነ ሰው አንዴ ሰላም ብሎ የሆነ ነገር ሰላም ብሎ ይሄዳል እንጂ እግር እግር ስር እሩም እሩም ስር አልጋልጋ ስር አይመጠመጥም። ገብቶሻል አይደል? እንደዚህ ደግሞ እንድናገር ያደረግሽ ያቺ ልጅ። ስለዚህ ከአብርሃም ሁለት መውጣት ካለብሽ ትወጫለሽ። ማስፈራሪያም አይደለም የሆን ነገርም አይደለም። ስነ ስርዓት ይኖርሽ ስነ ስርዓት ያዥ። ክብርሽ ትያጣሽ። ክብርሽን ብትጠብቂ አሪፍ ሴት ልጅ ነሽ። ለሴት ልጅነትሽ ሴት ልጅ ክብር ያስፈልጋታል። ክብር ትጠብቃለች። ክብር አትጪ እሺ። አንተኛው ደግሞ ወንድ ተብየው ተመርመር። አዎ ምንም አይደለም። ሄደ ሐኪም ቤት ሄደ ብዙ ሐኪሞች አሉ ብዙ ብዙ አይነት ህመም የሚያክሙ ሐኪሞች አሉ። አንተ ደግሞ ትንሽ ጭንቅላትህ ነው አልሰራ ያለው እና የጭንቅላት ሐኪም አለ የሚመረምር። ማታ ከሆነ ወስጄ ትመረመራለህ። ማሰብ ስላቃተህ በምን አይነት ጭንቅላት እንደምታስብ አላውቅም። ማሰብ ስላቃተህ ትመረመራለህ፣ ትሻላለህ እና ቁም ነገር ይሄ ቀልድ ምናምን ነገር አለ። በጣም ተስፋ ስለቆረጥኩኝና በጣም ስላናደድኩኝ ከመለህ በላይ በጣም ስላናደድኩኝ ነው። ነገረ ስራህ ማለት ነገረ ስራህ በጣም ያዳድዳል። እስኪ አንተ ራስህ አንዳንዴ ቁም ብለህ አስበው። ምን እያደረግኩ ነው? ምን እየተካሄደ ነው? ምን አይነት ነገር እየተፈጠረው ነው ብለ አስብ። እስኪ አንዳንዴ ምን አይነት ነገር እየተፈጠረ ነው ብለ አስብ። ግግም ያለ አስተሳሰብ አታስብ የራሴ ጭንቀት ውስጥ ሁኚ። የእናንተ ነገር ነበር እያሳሰበኝ ነበር። ምክንያቱም እናንተ ልትፋቱ ነው፣ ብዙ አብራችሁ ያሳለፋችሁ ብዙ ይችላልችሁ እና ኢቭን ሩታው ልትወልድ ነው። እኔ የምመጣው ለዛም ነው፣ ምናልባት ማስፈልጋት ከሆነ መረዳት ከሆነ የሆነ ነገር የሚቸግራት ከሆነ ነው ከአዲስ አበባ ተነስቼ ተጀረ ይመጣው። ስለዚህ ስነ ስርዓት ነው ያዝበቅ። የወጣ ነገር አታድርግ። እንዴ አይነት ጭንቅላት የሚኖርህ ነው አንተ ሚስተር ጉዞ ና አ ሚስተር ጉዞ ና ልትወልድ የደረሰች ልጅ እያለች፣ እንዴት ነው ከሴት ጋር ብትርመጠመጠው ያርመጥመጠ አንድ ነገር ምንድን ነው የሚያርመጠመጠ? ከተጣላከው ተጣላክ ምንድን ነው ሴት ሴት ስር ላይ የሚያርመጠመጠ? አንቺኛውም እንደዛው አትርመጥመጪም። የህፃን ቀላቀል ልጅ ህፃን አይደለሽ? ማለት እንደ ህፃን አይነት ነገር ጅል። አትጃጃሉብን ጅሎች፣ ሎች ማድረግ ያለባችሁ ነገር በስተሳት አድርጉ። አንተ ስንት ነገር ያሳደብክ ሰው አይደለህ? ስንት ነገር ብዙ ነገር ያየክ ሰው አይደለህ? ሰው ልጅ ምንድን ነው ከሴት ጋር ሚያርመጠመጠ እንዴ? መጣላት እኮ አለ። ያሳሰበኝ እኔ የሰው ልጅ ይጣላል። ተወች እሷም አልፈልግም ማለች። በቃ ከአንድ ብለትም ጠየቀታት አልፈልግም ማለች። አንተ ምንድን ነው ሚያርመጠመጠ ሴት ሴት እንዴ? ቆጥተን በላንተ የወንድ ልጅ ባህሪ አይደለም። እና ደግሞ ሌላው ደግሞ አጠገባሉ አጠገባችሁ ያለው ሰዎች በዙሪያ ያሉ ወንዶች ምን አይነት ስራ እያሰሩ እንደሆነ አላውቅም። ሰው ናቸው እንዳላቸው እንደ ሰው እያሰቡ አይደለም። ምን አይነት ነገር እንደሆነ ዘንድሮ ምን አይነት ነገር እንደሆነ አላውቅም። የሰው ልጅ በምን አስተሳሰብ እንደሚያስብ አላውቅም። ነገር በምንድን ነው የምታስቡት? ያማችኋል። ጤና የላችሁ፣ ጤና ያጣችሁ ልጆች፣ ጤና ካጣችሁ ተመርመሩ። ልክልካችሁ ነው ዛሬ ልነግራችሁ ነው የወጣሁት በጣም ስለሰለቸኝ እና የሆነ መጨቃጨቅ ከሌላ ሰው ጋር ሄዶ ይሄን ነገር ማድረግ ምናምን አለ። ነገር በቃ የሆነ ቪዲዮ እያያችሁ እኔ ማን ነኝ? ምን እየሰራሁ ነው? ምንድን ነው እያደረኩ ያለሁት ነገር ብላችሁ ልጁ ማለት ትዳር ነው። እኛ ምንድን ነው እያደረግን ያለ ነው ብላችሁ አስቡ። እንደ ሰው አስቡ። እንደ ነው ልጁ ገና ለገና ከሚስቱ ተፋታው ብላችሁ ሌላ ሾ አትስሩ። እየሰማችሁ ይዳ እኔ ከነሱ ጋር ከአብርሃም ጋር ብዙ ያለ ያሳለፍኩ ልጅ ላይ ከሩታ ጋር ብዙ ያሳለፍኩ ልጅ ላይ አሁን ላይ ግን አልሆነም። በቃ ተጣሉ፣ ምንም ማድረግ አይቻልም። በቃ ተጣሉ እና ከተጣሉ ደግሞ ሁለቱም ተከባብረው ነው መቀባበጥ ያለባችው። ያለባችሁ መቼም እስከዛሬ እያፈቀዳት አንድ ሴት መጣችና የሆነ ነገሩ ይቀየራል፣ እሱ ደስተኛ ይሆናል ብላችሁ ካስባችሁ ተሳስታችኋል። መቼም ደስተኛ ሩታ ና ናት። እውነቱን ስነግራችሁ ይሄ ልጅ ሩታ ናት። መቼም ደስተኛ ይሆናል ደስተኛ እናደርገዋለን ብላችሁ ታስቡ ሰዎች ካላችሁ ሩታ ናት። እሱ ደስታ በቃ እስከዚህ ድረስ ነው ብነግራችሁ፣ ስነ ስርዓት ይኖራችሁ አርፋችሁ የምትቀመጡ ከሆነ አርፋችሁ ተቀመጡ። ታሜ ነው ለዚህ ጉዳይ መጣሁት። ምክንያቱም ሩታ ምናልባት ብራልባት አጠገብ ላይ ሰው ከሌለ ሚሯራ፣ ጥላት ሰው ከሌላ አስፈላጊዋ ከሆንኩኝ ብዬ ነው የመጣሁት። ምክንያቱም ምክንያቱም ባለፈው ዕለት ላይ ቃል ገብቼላታለሁ፣ በሚያስፈልግሽ ሁሉ ከጎንሽ ሸይ ብያታለሁ እና በዚህ ሰዓት ደግሞ ከጎኗ መራቅ ማራክ ስለማልፈልኩ ምክንያቱም ልጅቷ ደርሳለች። እንደሰማሁት ከሆነ ደርሳለች፣ ልትወልድ ነው። ሶ ልትወልድ የቀረበች ሴት ደግሞ ካጠገቧ ሰው ያስፈልጋታል። ወንድሜ ደግሞ ይባስ ያናደዳት የሆነ ነገር እያደረጋት ነው። እናቺ ልጅ ከጎኗ አልሆን ነው ከአዲስ አበባ ተነስተው ወደዚህ መጣሁ። እና በቃ ስነ ሥርዓት ያዙ። በእግዚአብሔር ሰውን አታርክሙ ያለ ልክ። እኔ እንደደከመ የሆነ ሰውም ደክሞታል፣ ሰው ምናምን ደክሞታል። እና ሰው እያደከማችሁ ነው። በእግዚአብሔር ልጃችሁ፣ ሰው አታርክሙ። እስኪ እንደ ሰው እናስብ። እናኔ እንደ ሰው እናስብ፣ እንደ ተማረ ሰው፣ ብዙ ላይፍ እንዳየ ሰው፣ ነገሮችን ሁሉ እንደ ተገናዘበ ሰው እስኪ እናስብ። እንዴ ይህን ነገር ብቻ ማድረግ ስላለብን የሆን ይሁን ነገር ብቻ አናድርግ። በስሜታዊ ተነሳስተን በሁሉ ነገር ተነሳስተን ይሁን ነገር አናድርግ። አንዳንዴ ቆም ብለን እናስብ። እኔ ማን ነኝ በሉ እስኪ። እንዴ ምንድነው? እናንተ ሀሳባችሁ ምንድነው? ትዳርን ማፍረስ ነው ትዳርን መገንባት ነው ሀሳባችሁ? ያልገባኝ ነገር ያልገባኝ ነገር ምንድነው? የቱ ጋር ነው የእናንተ ጓደኝነት? እስቲ አስረዱኝ። ተው፣ ተው፣ በቃ አንዳንዴ ልክ አትለፉ። ልክ እያለፋችሁ ነው፣ ልክ እያለፋችሁ ነው። ልክ አትለፉ። ሰውን ማታርክም። በቃ ደክሞኛል ብሏል ሰው ነው አሉ። የሰውን ስሜት ተረዱ። አንዳንዴ የራሳቸውን ስሜት ብቻ አትረዱ። ክብር አትጡ። እግዚአብሔርን የምርድ ነው። ክብር አትጡ። በቃ ምንድን እንደኔ ይናክል በእጃጃል እኔ አባቴ ምን አይነት ሁኔታ ላይ እንዳለ እኔ ነው የማውቀው እናቴ ምን አይነት ሁኔታ ላይ እንዳለች እኔ የማውቀው። በአብርሃም እና በሮታ ምክንያት ማለት ነው። የሰው ልጅ ስለሳቀ እና ስለለበሰ ጥሩ ነው ማለት አለ። እኔ ስለለበስኩና ስለሳኩ ኤፍሬም ጥሩ ላይ ነው ማለት አይቻልም። የሰው ልጅ መገመት አትችሉም፣ አሁን ላይ ምን አይነት ሁኔታ እንዳለ ማለት ነው። እና አንዳንዴ ሰው ማይዘንባችሁ ሰው አያልቅስባችሁ። ሰው ያለቀሰበት ሰው መጥፎ ነው። እግዚአብሔር ሰው አያልቅስባችሁ። አባት እናት ያለቀሰበት ልጅ መጥፎ ነው። እና አንተ እረፍ፣ በቃ ስነ ስርዓት ይኖረን። አብርሃም እኔ እንዴት ነው እኔ ታናሽ እክለኛለሁ በዚህ ልክ ወጥቼ እንድናገርህ እንዴት ነው የምታደርገው? አንተ ግን አይደብርህም? እኔ ባንተ ቦታ ብሆን ይደብረኛል። እኔ ታናሽ ወጥቶ በዚህ ልክ እኔን ሲመክረኝ፣ እኔን ሲቆጣኝ፣ እኔን ሲሰድበኝ ሳይ በጣም ነበር ህሊና የሚጸጽተኝ። እግዚአብሔር ሁለቱ ነገር በጣም ነበር ህሊና የሚጸጽተኝ። ታናሽ በዚህ ልኮቶ እኔ ሲቆጣኝና እኔ ሲመክር ህሊና ካለ ግን ሊጸጸትክ ይገባል። ከመሬት ተነስቻለሁ እያወሩ ያለሁት እያደረኩ ያለሁት ነገር ሲያስተውሉ ምንድነው እያደረኩት ያለሁት ብለህ ከጓደኛ ጋር አይደለም እየተርመጠመጥክ ያለው ከሴት ልጅ ጋር ነው አይደለ? እሺ፣ ምንድነው እየሰሩ ያለው ተብለ፣ እሺ፣ ተገራዘባና ዝም ብለህ ይሁን ነገር እንደመጣለህ ይሁን ነገር ስሜትህ እንደፈቀደልህ ነገር አታድርግ ምንም ነገር አይመጣም፣ ምንም ነገር አይመጣም በሚል አመለካከት ዝም ብለህ ባልሆነውም በሆነውም ነገር የተሰማህን ነገር አታድርግ። ስነ ሥራ ተያዝ። አንተ ባለ ትዳር ነህ። ትዳር ያጣ ሰው ደግሞ እንደዚህ አይነት ነገር አለ የሚያደርገው እ አንድ ባለ ትዳር የተጣላ ሰው ምን ምን እንደሚያደርግ ሄደህ አንተ ጋራ ከሩታ ገደጣላ ከሴት ልጅ ጋር ምን ምን ታደርጋለህ? ስነ ስርዓት ያዝ። ይህን ቪዲዮ ሙሉ ሙ ጨርሳው እናንተ ማጠገቡ ከአብራ ማጠገብ ያላችሁ ሰዎች ይህን ቪዲዮ ሙሉ ጨርሳችሁ እና ይበቃ። በቃ እስከ ዛሬ ተጃጃለ አለን፣ ብዙ ነገር አደረግን፣ ብዙ ነገር ሰራን፣ ብዙ ነገር የማይሆን ነገሮች አደረግን እና በቃ እዚች ጋር ሁሉም ነገር አይበቃም? ቢበቃ ይሻል ወንድሞቼ፣ ቢበቃ ይሻል። ከዚህ በላይ ምን እናንተ እንድናገራችሁ አታድርጉኝ። ከእናንተ ጋር መጣላትም ሆነ ከእናንተ ጋር መቀየም ሆነ ምንም ነገር አልፈልግም እና ግን ይበቃ። ሁሉም ነገር ዛሬ ላይ ስንቋጮ እና ወዳይ ብሏችሁ እንመለስ ሁላችንም። እኔ ይማን ምንድን ምን ያደረኩት ያለው ነገር እንበለስቲ አዲ ተዋ ማየው ነገር አናድርግ። እግዚአብሔር የማይወደው ነገር አናድርግ። እንደምንድን ነው? እናንተ እኮ ሰው የማይወደው ፈጣሪ የማይወደው ነገር እያደረጋችሁ ያላችሁት። እና በቃ እንረፍ፣ ሁላችንም እንረፍ፣ እንቆጠብ። ስሜታችን ለበጣዩ ነገር አናድርግ። ነገሮች በማስተዋልና በመገናዘብ እናድርግ። እስቲ እንደ ተማረ ሰው እናስብ። እና ከዚህ በላይ ምንም ማረላችሁ። እንግዲህ ቤተሰቦች ያለው ነገር ይሄ ነው እና ትንሽ ሳምም ያለው ስለታመንኩ ነው ድምፂም የተያዘው እንትልና በጣም ይቅርታ ማለት ፈልጋለሁ ለድምጼም ለሁሉም ነገር እና እንግዲህ፣ ሁሉም ነገር እንደሰማችሁት ነው ብዬ አስባለሁ። የጠፋሁበትን ምክንያት ተናግሬ ያለው በዚህ ምክንያት እንደሆነ ሚዛንም አሁንም ማግኘት ፈልጋለሁ እና አሁንም መሄዴ አይቀርም። እስከ ቤተሰቦቿ ድረስ ብዙ ቀን ተመላልሻለሁ፣ ከመላችሁ በላይ ብዙ ቀን ተመላልሽ በቤተሰቦቿ ፊት ይቅርታ ጠይቄ ተንበርክኬ በዛ ሁሉ ሰው ፊት ያሉና እዛው ነው ሁሉም ሰው እንደማይሆን የነገረኝና ከአንድ ሁለት የተመላለስኩት አስተካክላለሁ፣ ነገር አልኩኝ፣ ብዙ ነገር አልኩ፣ ለፋው ሊሆን አልቻለም። እሷም ስደውልላት ከዛ በኋላም ሲወጣም ስለውላት ስልክ አታነሰም። ብቻ ለሁላችንም በእግዚአብሔር ይዳል፣ እግዚአብሔር ያግዘል። ይሄ ነው ማለት ፈልጎ፣ አሁን ላይ ያለውበት ሁኔታ ምንም ጥሩ አይደለም። እግዚአብሔር ከመላችሁ በላይ ምንም ጥሩ ሁኔታ ላይ አይደለም ያለውት እና ብቻ አላውቅም። ስለወደፊቱ ምንም እንደሚሆን አላውቅም። እግዚአብሔር ያለው ይሁን በሕይወቴ ነው ብለውና ምንም ከዚህ በላይ ልላችሁ አልችልም። በጣም ስለደከመኝ ከዚህ በላይ ማውራትም ስለማልችል እና ከአሁን በኋላ ለመጥፋት እሞክራለሁ። እስኪ ብቻ አላውቅም። እና ግራ ተጋብታችሁ አታውቁም? እንደዛ ግራ መጋባት ውስጥ ነው ያው ያለሁት እና ብቻ ወደ ቤታችሁ ይግባ። እወዳችኋለሁ፣ ሁሌም ቢሆን እወዳችኋለሁ፣ ለእኔ ምርጦቼ ናችሁና።